ሰራቸው ሲያመሽ የሆነ ስትሬስ ሲሰጣቸው እዚህ የመጡ ይሳደባሉ። በቃ ምናባሽ እኔን ትሰርቢኛለሽ ጋለሞታ። እዛው እራሱን ብትፈልጊ አስረሽ ግረፊው፣ ብትፈልጊ እናገራርፍሻለን። ምን አባቷ ታለቅሳለች? ህይወትሽ ላይ አታልቅሽ። የእኔ ናት ያበቾይዝ ማሜ የተሰማለች ብለሽ ትዳርሽን ከምትዥ አባሪ እንገርፈዋለን አብረን፣ ከፈለግሽ አጋዥ ከፈለግሽ

እኛ ላይፍ እንደሌላቸው ባለጌ ሴቶች እንደሆነ ካወቃችሁ፣ እናንተ ምንድን ነው የምትሰሩት? ለላይፋችሁ ደስተኛ ከሆናችሁ ደውንካም ቲክታክ ጋይስ ዳሴት ትምህርት ቤት አይደለ ጥሩ ነገር የማታገኙበት፣ የሚሳደቡትን ነው ጥሩ ነገር የማታገኙበት። ደስተኛ የሚያረጋችሁ ከሆነ ህይወታችሁ ለምን ትመጣላችሁ እዚህ ጋ? ጋይስ እኛ ጥሩ ነገር ፊድ የማናረጋችሁ ከሆነ ደናቆርት ህይወትሽ፣ እኔ ነኝ ተስፋሽ

ሪስፔክት ታረጉ የሪስፔክት አደርጋችኋለሁ። ሌላው ግን የቅምጫጨር ጉንዳል ምናምን ምን አባሽ አገባኝ እኔ እኔ ደስ የሚለኝን ነው ማረገው ገንገበት እ በራ ክርስቶስ ለእ በህይወት የሚኖር ሰው የሚያስደስተው የሚያደረግ ነው በቃ። የሰው ልጅ እንዲህ ይለኛል ጎረቤቴ እንዲ ልትለይ ነው እናቴ እንዲ ነው አባቴ እንዲ ነው ምናምን ኮተት ምናምን እንዲ ሊሉኝ ነው ብላችሁ ማታ ሰው የሚያስደስትሽን ነገር አድርጌ የሚያስደስትሽን ነገር በህይወትሽ እየተመኘሽ አንዱንም ሳታረጊ ልንቀብራችሁ ነው በሕይወታችሁ ደስተኛ ማትሆኑ ሰዎች ሁሌ ኮመንት ላይ ታለቅሳላችሁ በቃ ማርያምን እና ሁን የገዛ ቤቴን ያለው የሚያስደስተኝን እያደረኩ ነው ሙዚቃ እየሰማሁ ነው ምናምን ኮመንት ላይ የምታለቅሱ ኔቨር ደስተኛ ቶሆኑ በሕይወታችሁ በህይወታችሁ በቃ ቢኮስ ሳትጠሩ ነው ሰው ቤት ዘቁ ብላችሁ የምትገቡት ኔጌቲቭ ነው የምትረጩት ምናምን ሁሌ አሜሪካ ሀገር ብዙ ነገር ፊክስ ይደረጋል። ምቀኝነት እና ሸረኝነት ግን መድኒት አልተገኘለትም። ክፉ ነቀርሳ ነው። በቃ ይህን ነው ላይፋችሁ ላይ ይዛችሁ የምትዞሩት። ማርያምን ነው ምላችሁ፣ ደስተኛ አትሆኑም። ኮመንት ላይ የምታለቃቅሱ ሰዎች እውነት ውሸት የስ አሁን እኔ ኮመንት ደስተኛ እንዳልሆናችሁ ነው የሚገባኝ። ለምን በይ እኛም እየተሳደቁ አይደለም። ስትመጪ ስትነቂ ነው የምመለስልሽ፣ እንጂ ሰው ስለ ሰው አላወራ አልሳደም እንደለበሽማ ላይ ዞር ብዬ ምናምን ቆጠጣ ቆጠጥ እዚህ ጋር መጣችሁ የምትሳደጉ ሰዎች የሆነ በቃ በህይወታችሁ ደስተኛ አይደላችሁም። ልትሆኑም አችሁም ለዛቁ ነው የሚነሳችሁ። ሁሉን ነገር አንዳንዱ ይታደላል እንጂ ምንድነው፣ ይታደሉታል እንጂ ምን ይሉታል ይላል። እኔ ታድ ያለው በህይወት ትልቅ ነገር አለኝ። በቃ ያም ልጆቼ ከዛዎች ምንም በህይወታችሁ ደስተኛ ማትሆኑ ሰዎች ትልከሰከሳላችሁ። በቃ እዚህ ኮመንት ላይ በህይወትሽ መቼም ደስተኛ ትሆኝም። መቼም መቼ መቼም ወይኔ ልጆችሽ ያሳዝናሉ። መቼ ነው ጊዜም የመሰጃቸው? ላንብልሽ ደስ ይበልሽ ብቻ ቱ ዩኒፎር አወርስ ሰዓት እቲ ዩኒቨርሳት እዚህ ሆነሽ መንግስት እንደ እስካሁኑ መንግስት ላይ ነሽ እንዴ? የትኛው መንግስት? እንትና ጆርጅ ቡሽ በጆርጅ ቡሽ ጊዜ በጀርጅቡሽ ጊዜ የተወለድሽ ልጅ ኧረ እኔ ታስቅኛለች ኢትዮጵያ ላይ እኮ ብዙ ህፃናት እኮ ወድቆ ነው ያለ ለምን ለነሱ አታዝሩ እዚህ በርገር እየቀረደደ ነጭ አንሶላ ላይ ተነጥፎለት ሚተኛ ሚተኛ ልጅ ላይ ታዝኛለሽ እንደ እበት ጭንቅላትሽ አያስብም እልሽ እኮ ነው ደነዝነሽ የድንዛዜ ጥግ ወርሶሻል መቼም አይለቅሽም እኔን መሆናች ኔናት

እኔውን በልጆች የመጠሽ የሆነ ቅስማን ሰብራለሁ ምናምን ብለሽ አስበሽ ከሆነ አናትሽ ላይ ነው ቁሜ የመጫፍርብሽ። እኔ ጃስ ጃስ ብለሻት ቦኬስ የምትያት ሴት አይደለሁም። እኔ በጣም ኮንፊደንስ አለኝ። እኔ ትዳር ካስጠላችሁ ለምን ትዳራችሁን አትፈቱም? ሴቶች ግን ትዳር ከሌለሽ አይመለስም አልኩሽ ነው ሰርጉ ላይ ነበር እኔ ጋር ዛሬ ባለሽ። ባልሽ አይመለስም። እየጠበቅሽው ከሆነ እመኝኛ አይመለስም። ለምን በጣም ቆንጆ ቆንጆ ሴቶች ነበሩ። አንቺ ግን ገበት በር ላይ እንዲህ ብልሽ ነጠላሽ ለብስሽ እየጠበቅሽው ይሆናል፣ ይመጣል ብልሽ አይመጣም። ተስፋሽን ቁረጭ። እኔም እኮ ስነ ስርዓት ስላለኝ ነው በጊዜ የገባውት። ስለሰለቸኝ አሁን ሳገኝሽ ቀብለሽ ታለቅሻታለሽ ህይወትሽ ላይ

በላይፋችሁ ደስተኛ ከሆናችሁ እኮ እዚህ ጋ ምንም አታደርጉም። ለዛ ነው ስለ ትዳርሽ መቆሰቁስሽ። ለምን ቆንጆ ትዳር ካለሽ ቢሪፉል ኪድስ ካለሽ ጥሩ ላይፍ ካላችሁ ምን ትሰራላችሁ ቲክታክ ላይ? አሁን ቲክታክ ላይ የምታዩቸው ሰዎች እብድ ናቸው፣ ደስተኛ አይደሉም። ወሬ በርትን አላችሁ። ምን ነው የምትሰሩት እዚ ጋ? እኔም ያለቅስብኝ ህፃን የለኝ፣ ዳይፐር የምቀይሮ የለ፣ አምሽቶ እየሰከረም ይመጣ በር የምከፍትለት ወንድ የለኝ። ዳስ እኔ እንጆይ ማይ ላይፍ ጋይስ እኔ ካላስደሰትኩሽ እንደብድ ካየሽኝ ምን ታደርጊያለሽ እዚህ ጋር? የምትወጂው ሰው ካለሽ በላይፍሽ ደስተኛ ከሆንሽ ምን ታደርጊያለሽ? ለዛ ነው አሁን ስለትዳርሽ ማወራ ነው። ትዳርሽ እንዳስጠላሽ ደፍተሽ ጣዩ ደፍተሽ ጣዩ እንደሚልሽ እየነገርኩሽ ነው። አለ ደስተኛ ከሆናችሁ ለምን ትመጣላችሁ ቲክታክ ላይ ጋር? ቲክታክ በጣም ነው የሚያስጠላ። ያለው ሰው አይረባም፣ ቢዲቤ ነው የምትሉት። ምን ትሰራላችሁ እዚህ ጋር የምትሳደዱ ሰዎች አያ በእግር ላይፍ የሚ የምትሉ ከሆነ ምን ታደርጊያለሽ እዚህ ጋ። አሁን እንደ ሞርኒንግ ፋይቭ ኦክሎክ እኔ እንኳን ከሰርግ ተመልሼ ነው የመጣሁት የዛ ጭፈራ ስላልበቃኝ እዚህ ጋ ደግሞ እያገሳሁ ነው። አሁንስ መለስኩልሽ። ትዳር ላለሽ እውነት በትዳርሽ ደስተኛ ከሆንሽ ምን ታደርጊያለሽ ነው ለዚህ እስኪ መልሽልኝ። በሀሳብ አለመግባባት እኮ ይኖራል። እንግባባ ደርቢ ሆነን እንግባባ። አንቺ ትዳሬን አክብር ባለው ጥሩ ህይወት አለኝ፣ ልጆች አለኝ፣ ቤተሰብ አለኝ ምናምን፣ እቲ ሴት ከሆንሽ መልሽልኛ፣ እየጠየቅኩሽ ነው። ምን ትሰሪያለሽ? እዚህ ጋ መልስ የለሽ። እኔ አትነቀውሽም እኮ ስትጽፊ እኮ ነው የምመልስልሽ። እኔ ሪስፖንድ ነው ያደረኩልሽ እንጂ እጋሌ ብዬ ስምሽን ጠርቼ እኮ አላወራሁም ስለ ትዳርሽ። እኔ ቅጥቅጥ ቅጥቅጥ ስል ባልሽ እያየኝ ከሆነ ምን አደርጋለሁ? አንቺ የሆነ ተንጎፋ ጎፈሽ ኮንጎ እና ከውስጥ ሱሪ ከላይ ጉርድ ጨምረሽ ከላይ ፊልድ ጃኬት ምናምን ከጠበቅሽው እኔን ነው የሚያየኝ። በቃ ታንቀሽ ሙች ምናምን የሰጣችሁ እኝም ታታፊ ያደረጋችሁ ነጌቲቭ ኢነርጂ፣ ደግሞ ባይ ባይ